ሰላም፣ የዩቲብ ተከታታዮች ዛሬ እንደተለመደ እናንተን የምታችሁን ሊፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚ ቤት አዲስ የሆናችሁ ሰብስክራይብ ነው ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ የደወል ምልክቷን ተጫኗ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ከዚሁ በታች ላይም ታገኙታላችሁ። ኮሚቴ ላይም ሼር አድርጌ ባለሁ እዛ ማግኘት ትችላላችሁ ማለት ነው። ቪዲዮ ሲረዝም በማፍጠኛዩት ሶስት ቪዲዮ ደግሞ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ ስር ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ምፍት ሚላ ሰላም፣ ዴ ሰላም። ለኔ ፍችልኝ። በህልም አንድም አውቀው ልጅ በቪዲዮ ኮል እያወራ ነበረ። የሚለኝ መጽሐፍ ጥፋት የሚባለው የቤተክርስቲያን መጽሐፍ ቆንጆ ነው፣ እንዳመልጥሽ አንብብ ይለኛል። ከዛ እንዴት እንደሆነ አላውቅም የእሱ ጌጥ ከኔ ጆሮ ጌጥ ጋር ይያያዛል። ከዛ ወደ ጓደኛዬ ጋር ሄጄ አላቂልኝ ስላት ታላቅቅልኛለች። ያደረግኩት የወርቅ ጆሮ ጌጥ ነበረ እና እንደውም ጆሮዌን እያሳመመኝ ነው አውልቀዋለው ብዬ የወርቅ ጆሮ ጌጡን አውልቃለው። ከዛ ጆሮዬ ላይ ህመም ይሰማኛል። እናም አ ተሰጥቷል። ከዛ ሁለቱም የወርቅ ጆሮ ጌጥ በእጄ እይዛለሁ። የእሱ ጌጥ ግን አላየውም። ካላቀቀኝ ችልኝ በኋላ በእጄ ከወርቅ ጆሮ ጌጡ ውጪ የብር ጆሮ ጌጥ አንድ ብቻ ይዣለሁ። ከዛ ፈልግልኝ፣ አንዱ ወድቋል ስላት ጓደኛ ፈልጋ ትሰጠኛለች። ከዛ በእጄ የወርቁ ጆሮ ጌጥ እና የብሩ ጆሮ ጌጥ እንደ ያስኩኝ ነቃው። ስለምትፈችለኝ፣ አመሰግናለሁ። እሺ፣ ያው መጽሐፉ ጥፋት ነው የሚባል የቤተ ክርስቲያን መጽሐፍ ቆንጆ ነው። እንዳያመልጥሽ፣ ያው ጥፋት የሚል ነው መልክቱ ያንን ያው አነበብን የሆነ ረሱም ይሁን የሆነ ነገሩም ከላይ ሆኖ ከበሩ እንደዛ ማለት ጥፋት የሚል ያለሽ፣ ግን የሆነ ነገር መልዕክት አለው ማለት ነው፣ ላንቺ ነው። ስለዚህ እንዳትሳሳች እንዳታጠፊ መጠንቀቅ፣ የሆነ ነገር በህይወትሽ እንዳይፈጠር መጠንቀቅ ይኖርብሻል። ያው ጆሮ ጌጥ ልጅን ነው የሚያመላክተው፣ ሴት ልጅን ሴት ልጅን ያመላክታል። ጆሮሽን ማሳምሞሽ አብጦ ነው ያየሹ። ስለዚህ ከዛ ስታወልቅ ሆነ ያየሹ፣ ያው መጠንቀቅ ያስፈልጋል። ጸሎት አድርጊ፣ ያው ልጅን ነው የሚያመላክተው ጆሮ ጌጡ ማለት ነው። ያው ህመምም ኖሮበት ነው ያየሽው። ስለዚህ መጸለይ ይኖርብሻል በደንብ ማለት ነው። ጸሎት አድርጊ። የጠፋ ጌጥ ግን ማግኘት ጥሩ ነው። ሲጠፋ ጥሩ አይደለም። ማሄ ዛሬ በህልም መቋሚያ የያዘች ያረጀች ሴትዮ ተልኬ ነው ስጫት ተብዬ ነው ብላ እናቴ ቤት መታ፣ በሁለት እጅ ሙሉ ሳንቲም ሰጠችን፣ እኔም ተቀበልኳት። በጣም ብዙ ሰውም ተሰብስቦ እያየን ነበረ። እሺ ሳንቲም ያው ልጆችን ቢያመላክትም ግን በዛ ያለ ሳንቲም ሲሆን ግን ጭንቀትን ነው የሚያመላክተው። ጭንቀት ነው። በዛ ያለ ሳንቲም ጭንቀትን ነው የሚያመላክተው። ያው ጸሎት ማድረግ ነው የሚያስፈልገው። ሳንቲም በዛ ያለ ሳንቲም ሲሆን ጭንቀት ነው። የተወሰነ አንድ ሁለት ምናምን ሳንቲም ቢሆን ኖሮ ያው ልጅን ነው ግን ይሄ የበዛ ሳንቲም ሲሆን ጭንቀትን ነው የሚያመላክተው። ያው ላይ ነው የሚያስፈልገው። አና ሰላም መቅዲ ተባረኪ፣ አሜን ብያለሁን የተፋታሁት የልጅ አባት እናት አባቷ ሞተዋል፣ እና ምናየው እነሱ ግቢ ውስጥ ጥቁር በጥቁር ለብሰው እናት እና አባቱ እናቱን አቅፋ እቅፍ አድርጋ በጣም አለቅሳ አድርጌ ነው በጣም አለቅሳለሁ ውስጤ ተሰፈሰፈልሽ እያልኩኝ ፈገግ ነገር ትላለች። ከዛም የተፋታሁት የልጅ አባት አንድ ክፍል ተኝቷል። የተዝረከረከ ክፍል ነው። እህቱ መጣች። ሊሂድ ነው ስላት መሄድ ትሽያለሽ አለችኝ። በረንዳ ላይ ሰው አለ፣ ተደርድረው ቁጭ ያሉ። አንድ ወንድሙ የተቀየመ ነገር መሰለኝ። ወጥቼ ሄድኩኝ። ምን ይሆን መቅድ ያወጥሽ? ስትጅ ማየት ከህይወታቸው እንደወጣች ነው ሌላው ግን ያው አንቺ ለቅሶ ቆንጆ፣ ለአንቺ ለቅሶ ቆንጆ ይሳቀችው ግን ያው ውስጥ ስብራት ሀዘን ነው የሚያመላክተው። ጥቁር ለብሰው ማየትሽ ያው ሀዘን፣ ያው በህይወታቸው የሆነ የሚገጥማቸው ጥሩ ያሉ ነገር እንዳለ ነው። እሱ ደግሞ የተዝርከረ ከቤት ማለት ህይወቱ ቤት በራሱ ነው እንትን የሚለው ስለዚህ፣ ሆነ ያልተስተካከለ ህይወቱ ላይ ነገሮች እንዳሉ ነው የሚያመላክተው፣ እና ያው አጠቃላይ ጥሩ ሁኔታ ላይ እንዳልሆኑ አንቺ ግን ያው ከዛ ከቤታቸው ስትወጪ ነው ከህይወታቸው እንደወጣች ነው የሚያመላክትሽ። ያው ሲስቁ መሄድ ሀዘንን ነው፣ የአንቺ ግን ለቅሶ ደስታ ነው። ያ ሰላም እህቴ እንዴት ነሽ? እግዚአብሔር ይመስገን በአንድ ገዳም በግቢ ውስጥ ቆፍሬ ብዙ ጫማዎች አወጣው ምንድን ነው እንታ? ይሄ የተፈታ ይመስለኛል ካለፈው ቪዲዮ ላይ። በእርግጠኝነት ያው ገዳም ካስታውሹ ብትሄጂ መልካም ነው። ጫማም ስራንም ባልን የሚያመላክታል። ያው የምታገኙ ነገር እንዳለ ነው። ቅዳሜ ብትጂ መልካም ነው። ካስታውሹ ብትጂ መልካም ነው። መስራት ሰላም፣ ስለ ስለፈታሽ ልኝ አመሰግናለሁ። ሽናት በህልም ሁለት መንታ ወንድ ልጅ ወልጂ ሲጠባ አየሁ፣ ምን ይሆን? ሁለት ያስጨነቁሽ ነገሮች ካሉ ከነዛ መፍትሄ እንደምታገኝ ለነዛ ነገሮች መፍትሄ እንደምታገኝ ነው እና ትኩረትሽን ደግሞ እና አንደኛ ስራንም ያመላክታል። ሁለት ያስጨነቁች ነገሮች በስራ ቢሆን፣ በምንም ያስጨነቁች ነገር ለነሱ መፍትሄ ማግኘት እዛ ላይ ትኩረት መስጠት ማጥባት ለዛ ነገር ትኩረት መስጠት ወይም ለዛ ነገር ዋጋ መክፈልን ቆንጆ እንትን ነው የሚያመላክትሽ። ከሀሳብሽ እንደምትገላገኝም ነው የሚያመላክተው። ሚራን ሰላም መቅዴ፣ አመሰግናለሁ። ትክክል ነው የፈታሽው። መቤት የተጠበቀሽ ውዴ፣ አሜን ብያለሁ። እሺ፣ አመሰግናለሁ። ፋሲካ፣ ሰላም መቅዴ፣ እንደምን አለሽ? ትንሽ ነጫ ድል ከእጄ ውስጥ ይወድቅብኛል። እጄ ቁስል ያለበት መስሎ ስመለከት ቁስሉ የለበትም ግን ትንሽ እየቀዳዳ ይታይ ትንሽ እየቀዳዳ ይታኛል። እሺ፣ ትል ምቀኛ ነው የሚያመላክተው። እንኳንም ወጣ ሲወጣ ነው ያየሽው። በጣም ቆንጆ ነው። መቀኛ ነው ትል መውጣቱ፣ በጣም ቆንጆ ነው። ሃይማኖት ሰላም መቅዲ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም ጓደኛዬ ቢጫ ቀለም ፀጉር ተቀብታ አየሁ። ምን ይሆን? ለወትሮ ፀጉሯ ቀለም አትቀባው። ያው ጸጉር ጸጋ ነው። ቀለም ምናምን ሲሆን ግን አርቲፊሻል የሆነ ነገር እንዳይሆን፣ በፊት ላይ ትክክለኛ ነገር እንዳይል። ፍቅርተ ሰላም መዲስ ለምትፈችልኝ አመሰግናለሁ። ለስላሳ መጠጣት፣ ማስቲካ ማግኘት እና ብዙ ጥሪ፣ በቆሎ እያፈሱ ማየት ምንድን ነው? በቆሎ ዘነና በጣም ቆንጆ ነው። ለስላሳ ጣፋጭ ነገር ሲሳይ ነው፣ በጣም ቆንጆ ነው። ጣፋጭ ነገር ባጠቃላይ ሲሳይ ማግኘትን ነው የሚያመላክተው፣ በጣም ቆንጆ ነው። የትናይት ሰላም መቅዲ እንዴት ነሽ? ጊዜ መስል ስለምት በችሊንግ አመሰግናለሁ። ህልሙ ያየው ሐምሌ ገብርኤል ሌሊት ነው። ከንግስ እየወጣው ይመስለኛል ምግብ ለመብላት እየሄድኩ ነበር። ስጋ ያለበት ቦታ ትቼ አትክልት ብቻ ያለበት አቅጣጫ እያመራው በመንገድ ላይ የንስሐ አባቴ ከርቀት ይታዩኛል ትንፋሽ አጥሯቸው እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ሳይሆኑ ላይክ ሼር ማድረግ እንዳረሱ የደቡብ ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮች ሲረስሙ በማፍጠኛ ያዋቸው ሶስት ቪዲዮ አይታችሁ ደግሞ ማክሲሙም ሶስት ቪዲዮ አይታችሁ ካልተፈታ አልተፈታም ካላችሁኝ ስል ማስቀመጣችሁ እንዳረሱ። ለዛሬ ይሄን ይመስላል። መልካም ጊዜ።